ጉድ ጉድ ነው! ሀይሚ ወንድ ይዛ ቤቷ ውስጥ ብሩክ እጅ ከፍንጅ ያዛት። ዳቦ ሊጦሆነ ማለት አሁን ነው ጉድ። የራሷን ጉድ ሸፍና እንግዲህ ስለ ብሩክ ጉድ ስታወራ ነበር፣ ስለ ብሩክ ስታወራ ነበር። ነገር ግን የእሷን ጉድ ማናየው? በቤቷ የምታደርገውን ነገር ከወንድ ጋር የምታደርገውን ነገር ማናየላት? ማንሰማ? ብሩክን ያለ ምክንያት ነበር ከመሬት ተነስታ ለካ ስትወቅሶ ነበረ፣ ስትሰድቦ የነበረ። ባለጌናት ወንድ ይዛ ተገኝታለች በቃ ብላችሁ አሸሸ ገዳሜ እየየው ውይ ሪ ጓ ገጭ የምትሉ ሰዎች ማለት ነው። ሀይሚን እኔ አምናታለሁ በቃ የምሬን ነው። ብላችሁ ለሴት ልጅ ያለኝን አመለካከት ለሴት ልጅ ያለኝን ቦታ በደንብ ታቃላችሁ። ሲያምራችሁ ይቅር። ሀይሚን አልሰድባትም፣ ሀይሚን አልናገራትም። ዛሬ ብሩክ ሀይሚን ለማስጠቆር ሀይሚን የሆነ የሆነ ነገር እንድትባል ላይክ፣ ብዙ ሰው አሁን ብሩክ ላይ ነው እየፈረደ የሚገኘው። ሀይሚን ወግኖ ለሀይሚ ጠበቃ ተቆርቋሪ በጣም ብዙ ሰው ነው ያለው። ነገር ግን ይህን ነገር ሳይ ስላየ ሀይሚን ለማስጠቆር ያልሆነ ውስጥ ገብቶ እንግዲህ መጧል ከሀይሚ ቤት እሷም የማታውቀው አንድ ሌላ ሰው አንድ ወንድ መጧል ማለት ነው በዛ ፍጥነትም እንግዲህ ብሩክ ተከታትሏት ቤቷ ድረስ መጧል ለዛውም ካሜራ ይዞ ማለት ነው ላይክ ይቅርታ እንደሚያደርግ ሰው ይቅርታ እንደሚጠይቅ ሰው ምናምን ነገር መጧል ማለት ነው ግን ደግሞ ሀይሚ ከሆነ ልጅ ጋር ቁጭ ብላ ቤት አግኝተዋለች አግኝቷታል ይሄ ልጅ ማን ነው ነው ያለው መጀመሪያ ሀይሚዬ ምን ሆነች ነው ምን ተፈጥሮ ነው ብሎ ለማወቅ ለመረዳት መሞከር ሲገባው በጣም እየጮሆ ነበረ። ኦቨር ሲጮህ ነበረ ልክ በቃ እንዳትለውልኝ እንዳታደረግልኝ፣ በቃ የእሱን ጥፋት ለመደበቅ ሌላ ጥፋታ የሚለኝ እየፈለገ ነበር እና አታደርገውም። ሲጀመር ይሄ ልጅ አለ ዛሬ ማይታው አታውቅም አግኝተው አታውቅም። እና እቺ ልጅ በአንተ ምክንያት ታማለች ቢገባ ማለት ነው። በአንተ ምክንያት ቆስላለች፣ በአንተ ምክንያት መጥፎ ሁኔታ ውስጥ ነው ያለችውና እየተፈጠረውን ነገር ቀስ ብለህ ለመረዳት እንኳን አልሞከርክም እና ሁሌ እንደ ቸኮልክ ነው። ሁሌ አነጋገር እንደ በቃ አትችልም ብሩክ ማለት ነው። እኔም ዛሬ አንተ ላይ ነኝ ያለሁት እና አንተ ሺህ ሴቶችን ስታወራለህ እንዲህ የምትሉ እዛ በድብቅ እንደውም እሷስ በግልጽ ምናምን ቁጭ ብላ እያት ምናምን በአካል አንድ አይደል እንዴ ለአብሮ ለማይሆኑ ሴቶች ስንት ተስፋ ሰጣቸው ስንት በቃ ት ስትል የምትውለው የምታድረው የምሬን ነው ምላችሁ የስንት ሴቶችን ህይወት ምን እንዳደረግ ሁላችንም እኮ እናውቀዋለን? ይህ የማይካድ ሀቅ ነው ለማንኛውም ግን ሀይሚናውን ዛሬ በቃ ሲቦጭቋት ሲቦጫጭቋት በቃ የፋሲካ ዶሮ ነው የሚያደርጓት ግን እሷ ማንንም አትሰማም ጥስ ጥስ ናት የምሬን ነው ምላችሁ እና አምናታለሁ ሀይሚ በመጀመሪያ ደህና ሁነሽ ስላየሁሽ በጣም ደስ ብሎኛል። ምክንያቱም ያው የሆነ ነገር ጉዳት ደርሶባታል፣ እንደምታያት ደህና አይደለችም። ያበሳጫትን ብርጭቆ እስከ መስበርም ያደረሳት ያበሳጫት ነገር ምንድን ነው? በቃ ብሩክ የሆነ የእሱን ጥፋት ለመደበቅ ሲል የሌላን ሰው የእሷን ጥፋት ለማውጣት ሲሞክር ነው። እሷን ምንሆንሽ ብሎ ከመጠየቅ በፊት ለእኔም ማላውቀው ወንድ እዚህ ቤት ምን ይሰራል የአክስቷ ልጅ ይሁን የእንጀራ ልጇ ይሁን አጎቷ ይሁን አማቿ ይሁን ምኗ ይሁን፣ እዛ ቤት ውስጥ ልጇም ይሁን ገና ሳያውቅ ህፃን ልጅ ራሱ ቢያይ ማለት ነው፣ ምን ለምንድን ነው ወንድ ልጅ ጋር ምናምን ብሎ እሪ ማለቱ አይቀርም። ድሮም እንደዚህ ናችሁ ወንዶች ስትባሉ ማለት ነው። የራሳችሁን ጥፋት እየደበቃችሁ የሰውን ጥፋት ለማውጣት የሴትን ጥፋት ለማውጣት ነው የምትሮጡት። ና ሀይሚን ለመወንጀል ሄዳችሁበት ርቀት አይሳካም። ለማንኛውም ቅመሜ፣ ቅምጥሏ ወደፊት ማንንም እንዳትሰሚ። ከቻለ ከቻለ አነጋገር ይቻል የይቅርታ ልብ ይኑረው። ግትርነቱን ይተው፣ ደረቅነቱን ይተው። ከዛ አብራችሁ ትቀጥላላችሁ። እዚህ ጋር ደግሞ ትት የሚላቸውን ሴቶች በቃ ማውራት ያቁም። እዛም እዚህ የሚለውን የሚረግጠውን ነገር ያቁም። ስለዚህ የምሬ ነው የምላችሁ፣ ወደ ራሱ ይመለስ። አሁን ሀይሚን ለማሸማቀቅ እሷን ለመቃለ የሆነ ለካ እንዲህ ነው እንዲህ ተገኝቶብኛል ምናምን ብላ ሁሉን ነገር እርግፍ አርጋ እንድትተው ነው። ኖ ኔቨር ኤቨር! ለምንድን ነው የምትተው? እንዲህ እኛ አገር ያወቀውን ነገር እያየን በሚዲያ እየወጣ ሁሉን ነገር እየሰማን እንዴት ነው ትታ የምትተው ስታስቡት? እና ልክ በቃ አበባ ይዞ ምናምን ቤት ሄደ። እስኪ ተረጋጋ መጀመሪያ። የተፈጠረውን ነገር ወቅ፣ እስኪ አንድ አልጋ ላይ እንኳን ተኝታ ብታያት እውነቱን ለማወቅ እስኪ ተረጋጋ እንደ ሀይሚ ጊዜ ውሰድ እስኪ፣ እንደ ሀይሚ ቦታ ስጥ እስኪ፣ እንደ ሀይሚ ጊዜው ወስደህ አስብበት እስኪ። ሀይሚ እኮ ይህንን ያደረከውን ነገር ለመናገር ኢቭን ብዙ ጊዜ ጠብቃለች። ከጠበቀችው በኋላ በወረቀት ጽፋለህ መሸሽን የመረጠችው ለትንሽ ጊዜ፣ አንተ ምን እንድታስብበት ወደ ራስ እንድትመለስ እሷም ደሞ መጥፎ ውሳኔ እንዳትወስን ከራሷ ጋር ለማውራት ነበር ቦታና ጊዜ የመረጠችው። አንተ ግን ትግብ ለማን ነው በቃ ወንዶ እንዳጫወተ ያሳ ምንድን ነው? ሴት ነሽ ምትለው ነገር አለ፣ ለሴት ልጅ ክብር አለኝ ይላል። የሆነ ለመናገር ብሩክ ማለት ነው። ግን ሴት ልጅ በየሜዳው በቃ ትት ሲሉ ሲያሳምኑ በፍቅር ሲያሰማምጡ ምትወድ ልጅ እንኳን እኮ እንደው የእውነት የምታፈቅረው ልጅ አለች። እንደምታፈቅረው እያወቀ ብዙ ነገሮችን የማይላክለት የስጦታ አይነት የለም፣ የማይጻፍለት የቴክስት የለም። እሱም ይጽፍላታል፣ ይወራታል። እንደማይፈልጋት እንደማይወዳት እንደማይ እንደማያፈቅራት እኮ እሱም ልቦናውም ሚያውቀዋል ግን ደግሞ ልክ እንደሚወዳት አስመስሎ ያችን ዘት በጣም በጣም እያወራት ነው የሚገኘው። እና ይሄ ማለት ምን ማለት ነው? ትርጉሙ ምንድን ነው? ከሀይሚ ሌላ ሴትስ ምን አስመኘ? ምን አስወራ? ምንስ አሳየ? ከእሷ ጋር ቀንን ውሎ ሙሉ ቀን ውለ አብረ ማታ ከእሷ ስትለይ ምንድን ነው የምታደርገው? ፈጣሪ ነው የሚያውቀው። ኤንዌይስ ግን እኔ ሀይሜ ላይ የምተማመናለው፣ በእርግጥ ይህን ሰው እኔም ሳይው ደንግጫለው ግን ደግሞ ሀይሚ ከዚህ ልጅ ጋር ተገኘች ማለት እኔ ብሩክን ይውላችሁ፣ ከመሬት ተነስቻ አይደለም ይህንን ነገር አደረገ ብዬ ስቆጣውም ስናገረውም የነበረው ምንድን ነው፣ በቃ የተጻጻፈውን ቴክስት በደንብ መቶ ፐርሰንት ስላየው በደንብ በአይኔ በብረቱ ስላየው ስለሰማው የቮይስ ድምፅ በጣም ቮይሶች ይላኩልኛል፣ በጣም ብዙ ቴክስቶች ይላኩልኛል። እና ይህን ስላየው ነው እንጂ ከመሬት ተነስቻ አይደለም። የእውነቴን ነው የምላችሁ። እና ኢቭን እነ ብዙ ሰዎች መጥተው ነበረ ታስታውሳላችሁ፣ በብሩክ ህይወት ግን ያኔ የምንናገረውን ተናግረን አልፈናል። አልፈናልና ይሄ ግን በድብቅ ሀይሚን እየጎዳት ያሳመመት እሱ ነው። በሱ ምክንያት ታማ እያያት። በነገራችን ላይ ብሩክም ሊሆን ይችላል ይህን ልጅ የላከው አውቀው፣ እያስመሰለ ድራማ እየሰሩባትም ሊሆን ይችላል። የሀይሚን ሀይሚ ላይ ለምን መንገድ ላይ ነው ያገኘችው? አማት ነበረ ወደ ቤት ይዟት መጣ። አንቺ ደናውኝ መጀመሪያ ሀይሚዬ ራሽን አትጣይ ምንም። አንገትሽን መድፋትም የለብሽም ማቀርቀርም የለብሽም ማልቀስም የለብሽም መከፋት የለብሽም። ሺ አመታት ኖሪ። የዚህ ምድር ላይ አንዴ ነው ምትኖሪ፣ ሁለቴ ሶስቴ አይደለም። ምንም ሁለቴ ሶስት የሚባል ኑሮም ህይወትም አለምም የለም። አንዴ ብቻ ነው እዚህ አለም ምትኖሪ፣ ከዛ ትሄጃልሽ ወደዛኛው አለም። አለቀ። እዚህ ያለውን ኑሮሽን ህይወትሽን ደግሞ ዘና ፈታ ብለሽ በቃ አንቺ በሚመችሽ መንገድ ከሚመችሽ ሰው ጋር፣ ሰላም ከሚሰጥሽ ሰው ጋር ነው መኖር ያለብሽ መሆን ያለብሽ እንጂ በቃ እንዲህ ሁሌ የሚጨቃጨቅሽ ሰው ጋ፣ ሁሌም የሚከራከርሽ ሰው ጋ፣ ሁሌም የሚሸመጥጥሽ ሰው ጋ በተለይ በተለይ ደግሞ እኔ በህይወት የመጠላው ሰው ድብቅ ሰው ነው። የራሱን እየደበቀ እየደበቀ እየደበቀ ከዛ ደግሞ ያንችን በደንብ አድርጎ ህይወትሽን ሁሉ ሙሉ ነገርሽን በቃ ጉርሻሽን በቃ የጠጣሽን ውሃ ሳይቀር ትንፋሽን እንኳን ስትነግሪ ውለሽ እሱ ሙሉ ነገሩን የሚደብቅ ከሆነ ሀይሚ ልጅ ማግጦብኛል አላለችም። ወይ ደግሞ ከሴት ጋር ተኝቶ አይቼዋለሁ አላለችም። ወይም ደግሞ ሴት አስረግዟል አላለችም። ወይ ደግሞ በድብቅ ከኔ ሌላ ሴት አስረግዟል ወይ ደግሞ አግብቷል አላለችም። ያለችው ምንድን ነው? ለምን ድብቅ ይሆናል ነው። እኔ ሁሉን ነገር ግልጽ ሆኜ እያወራሁት እሱ ለምን ድብቅ ይሆንብኛል ነው ያለችው። ከዛም በላይ ደግሞ ሌላም ባለ ታሪክ አንድ ሴት አለች። እሷም ነገ ከነጎዲያ ቀስ በቀስ የምትወጣ ይሆናል። ጉዱን የምታዩት የምትሰሙት ይሆናል። ቢያንስ ከነዛ ሁሉ ሴቶች መሀል አንዷ ትወጣለች። ለማንኛውም እኔ አሁን ልናገር የምችለው ነገር ሀይሚና ብሩክ እንደማይለያዩ ያዩ አውቃለሁ እኮ ነገ ከነጎዲያም አንድ ላይ እንደሚሆኑ መቶ ፐርሰንት አውቃለሁ፣ አምናለሁ። ግን ይቅርታ አድርጉልኝና አንደኛ ለእውነት ነው የምቆመው። ከዛ ቀጥሎ ደግሞ ለሴት ልጅ እደግፋለሁ፣ እውግናለሁ። ምክንያቱም ወንድ ልጅ ምንም አድርጎ ምንም መሄዱ አይቀርም። ምንም ችግርም የለበትም፣ ለምንም ነገር ማለት ነው። እንደምታውቁት ነው እና በተለይ ደግሞ በቅመማ ማንም ሰው እንዲመጣብኝ አልፈልግም። ቅመማ ወደፊት ማንም ሰው እየየው ሪ ገጭ ጓ ምናምን ቢልብሽ ከአንቺ ማንም ሊደርስ አይችልም። ይኸውልሽ ከጀርባሽ ያሉ ሰዎች ናቸው የሚያሙሽ፣ የሚቦጭቁሽ፣ የሚሰድቡሽ። አንቺ ከፊት ነሽ። ስለዚህ ልክ እንደ ጣይቱ ከፊቱ ነሽ፣ ነው የምትመሪው ሁሉን ነገር። በቃ መሪ ነሽ አንቺ። እና ዛሬ ደግሞ እንዴት ነው ያማረባት! የምር በቢጃማናት ግን ወርቅ ሊሆነች የወደቴ። ኧረ የዚች ልጅ ውበት ግን ይገርማልና ብሩክ ደግሞ ቱግ ቱግ ቱግ አትበል። እንዳትደውዪልኝ ስልኬ ላይ ምናምን ኧረ እባክህ ነገ እየእየ እያልክ እያለቀስክ ትመጣለህ። እርግጠኛ ነኝ። ነገ ደግሞ አንተ እልህ ተጋብተ ሌላ ሴት ይዘት መጣለ። ግን እልህ ትዳርን፣ ህይወትን፣ ኑሮን ፍቅርን ሲያበላሽ፣ ሲጥል፣ ሲያበታትን እንጂ ሲጠቅም አይቼ አላቅም። ኤንዌይስ ግን ነገ ከነገ ወዲያ ደግሞ የሚሆነውን ነገር አብረን የምናይ ይሆናል። ይህ ልጅ የት መጣ አይታወቅም፣ እንዴት መጣ አይታወቅም። ግን ብቻ ሀይሚ ቤት ስለተገኘ ብቻ ሀይሚ መወቀስ አለባት ብዬ አላስብም። ለማንኛውም ግን እኝኝኝ የምትሉ ሰዎች እንግዲህ ለዛሬ የምትሆን ቅመም ነገር አግኝታችኋል፣ ሀይሚን የምትወቅሱበት፣ ሀይሚን የምታነሱበት፣ ሀይሚን የምትጥሉበት። ያው በውጭ ጓት ምንም ስጋዋም አይቀነስም፣ ከነፍሷም ቆርሳችሁ አትወስዱም፣ ከምኗም ምኑም ነገር አትወስዱባትም። እሷ ምንም ወደፊት እየፈለጋችሁት ነው፣ አውሩ ከኋላ ይናችሁ እያለቻችሁ ነው። አልሰማችሁም አላያችሁም እያለች ነው። ለማንኛውም ግን ሰላም ያወርድ። በአጭሩ እኔ ሰው ሲጣላም ሲጋጭ ምናምን አልወድም። አንድ መሆናቸውን የምመኘው ትናንት እኔን ጥብቅ አድርጋችሁ አርጋችሁ ስትሰድቡኝ የነበራችሁ ሰዎች አላችሁ። ለምን ብሩክን ወግነሽ አልተናገርሽም? ለምን ሀይሚ እያጠፋች እንዴት እንደዚህ ታረጊ አለሽ። እሷ ጭፈራ ለጭፈራ ቤት እየዞረች ጥሩ ሴት ትመስላለች ምናምን ነገር እንዴት ምናምን ብላችሁ ስወድሽ ነበር ጠላውሽ አረባክሽ ተይ እንጂ። እኔ እዚህ ጋር ህሊናይን የሚያንቋሸሽ ነገር አልሰራምሽ። ትክክለኛ ነገሩን ነው የምናገረው። ና ሀይሚ ብዙ ቀን ተገፍታለች፣ ብዙ ቀን ተደፍታለች። የምር ግትር ነሽ፣ ድብቅ ነሽ፣ ውሸታም ነሽ ምናምን፣ አጭበርባሪ ነሽ ምናምን፣ ራስ ወዳድ ነሽ እያለን ስንት ይወቅሰናታል። ግን አሁን አሁን ላይ ሆኜ ሳጠላው ሳየው ሁሉን ነገር በቦታው ላይ ስትሆኑ እናንተ ሁሉን ነገር ታዩታለ ይታያችኋል በደንብ ጎልቶና ስለዚህ ያንን ነገር ከመናገር ወደ ኋላ አልልም። ይህን ይመስላል ሀሳብ አስተያየቴ። ብሩክም እንግዲህ ፉን ብሎ ሩጦ ይሏል የሰው ሰው እንግዲህ ካልተደባደብኩና ብሎ በቃ በጉልበት ነው የሚያምነው በዱላ ምናምን የዱሮ ሰው ነው የሚመስለው በነገራችን ላይ ብሩክ እጁን አንስቶ የማያውቀው ሁሉ በቃ አሁናውን ላይ በቃ መማታት ምናምን፣ ተናግሮ ማሳመን አይችልበት፣ ንግግር አይችል። እኔ መቼ እንደሚስተካከል አላቅም። ይኔ ውስጥ ግን አንድ ቀን ያው ሀይሚ ወጣ ወርዳም ቢሆን እንደዛም እንደዚህም ብላ ታስተካክሏለች ብዬ ተስፋ አደርጋለሁኝ። የነገው እንደማብረን የምናይ ይሆናል። የዛሬው ግን እንዲያለቀ ስለነበረን ቆይታ አመሰግናለሁ። ቅበሜን አለንልሽ። ወደፊት የእኛ ብርቱ፣ የእኛ ጣይቱ፣ የእኛ ጀግና ብለን ልናበረታታት ይገባል። ብሩክም ወደ ራሱ ይመለስ ብዬ ሀሳብ አስተያየት፣ እየሰጣለው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ሰላም ደሩልኝ።